ካቴት 2016 ዓ ም በገዳሙ አባቶች ላይ በደረሰ ጥቃት ከፍተኛ ጉዳት መድረሱ የሚታወስ ሲሆን፣ አሁን ላይ ግን በጸጥታ ኃይሎች እና በአባቶች ትብብር ገዳሙ ሰላማዊ ሁኔታ ውስጥ መሆኑን የምስራቅ ሸዋ ሀገረ ስብከት ምክትል ስራ አስኪያጅ መጋቢ ጥበባት ቄሲስ ጌቱ ለአዲስ አበባ ወኪላችን ስዩም ጌቱ ተናግረዋል። ገዳሙ አካል እኮ ሰላም ነው። ምንም እየተጠበቀም ነው። ወደ ገዳሙም የሚዘልቅ አካል የለም። አባቶችም ገዳሙን እየጠበቁ ነው ያለው። ከዛ ጊዜ ወዲህ እስካሁን ድረስ ያለ ስጋት እየኖሩ ነው የገዳማውያኑ። አሁንም ጠይቀናቸው ነበር። ገዳሙ ላይ ምንም ስጋት የለም፣ ሰላም ነው። እዛ ቦታ ላይ የተከፈተው ነገር ነው ብለዋል። እንግዲህ የበለጠ ደግሞ መረጃ ለማግኘት እኛም ወደዛው እንንቀሳቀሳለን ብለናል። ባለፈው ሳምንት መጠናቀቂያ ሱዳን ውስጥ በአንድ ሆስፒታል ላይ በተፈጸመ ጥቃት ህፃናትና የጤና ባለሙያዎችን ጨምሮ ከአርባ በላይ ሰዎች መገደላቸውን የዓለም ጤና ድርጅትን ጠቅሶ ሮይተርስ ዛሬ ዘገበ። ባለፈው ቅዳሜ በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይላት መካከል ምዕራብ ኮርዶፋን አቅራቢያ በሚገኝ በአልሙጃላድ ሆስፒታል አካባቢ በተካሄደ ውጊያ ጥቃቱ መድረሱ ታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ለጥቃቱ ተጠያቂ ማን እንደሆነ በግልጽ ባይናገሩም በጤና መሰረተ ልማት ላይ የሚደርሰው ጥቃት እንዲቆም ግን መጠየቃቸውን ሮይተርስ አክሎ ዘግቧል። በሱዳን የሚገኘው የዓለም ጤና ድርጅት ጽህፈት ቤት ቅርንጫፍ እንዳስታወቀው በጥቃቱ ስድስት ህጻናት እና አምስት የህክምና ባለሙያዎች ተገድለዋል። የአደጋ ጊዜ ጠበቆች የተሰኘ አ ዘንድ በሱዳን የሚንቀሳቀስ የሰብአዊ መብት ተሟጋች ቡድን እንዳለው ባለፈው ቅዳሜ የሱዳን ጦር ሰራዊት ንብረት የሆነ አንድ ሰው አልባ አውሮፕላን ሆስፒታሉን መምታቱን አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በእስራኤል እና በኢራን መካከል ያወጁት የተኩስ አቁም ስምምነት በመካከለኛው ምስራቅ ተደቅኖ የነበረውን ውጥረት ወደ መረጋጋት ያመራ ነው ሲሉ በርካታ የአረብ ሀገራት ስምምነቱን በደስታ ተቀበሉት። የጀርመን የዜና ወኪል ዲፒኤ እንደዘገበው ግብፅ የተኩስ አቁም ስምምነቱን በደስታ ተቀበላለች። የክልሉን መረጋጋት አደጋ ላይ የሚጥሉ ቀውሶችን ዘላቂ እልባት ለመስጠት በቀጣይ ሁሉን አቀፍ ከሆኑ አካላት ጋር በመሆን ለሰላም ዲፕሎማሲያዊ ጥረቷን እንደምትቀጥል ገልጻለች። የተኩስ አቁም ስምምነቱን በደስታ የተቀበለችው ሳውዲ አረቢያ በበኩሏ በመካከለኛው ምስራቅ ያለውን ውጥረት ለማርገብ የሚደረገውን ጥረት ሁሉ ከፍ አድርጋ እንደምትመለከተው የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በኦማን የዮርዳኖስ የውጭ ጉዳይ ሚኒስትር እንደገለጸው ደግሞ በአካባቢው የሚታየው ቀውስ ወደ አደገኛ መባባስ እንዳያመራ ስምምነቱ አስፈላጊ መሆኑን ገልጿል። ሚኒስቴር መስሪያ ቤቱ መካከለኛው ምስራቅን በቀጣይ ከሚከሰት ቀውስና መዘዝ ለመጠበቅ ስምምነቱን ማክበር አስፈላጊ ነው ሲልም አሳስቧል። የጀርመኑ መራሔ መንግስት ፍሬድሪክ ሜርስ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራንና በእስራኤል መካከል ያቀረቡትን የተኩስ አቁም ስምምነት ደግፈዋል። ሩሲያ በበኩሏ የተኩስ አቁም ስምምነቱን በደስታ ተቀብላለች። የክሬምሊን ቃል አቀባይ ድሚትሪ ፔሽኮቭ ዛሬ እንዳሉት ይህ ክስተትን መቀበል ይቻላል። ሞስኮ የተኩስ አቁም ስምምነቱ ዘላቂ እንደሚሆን ተስፋ ታደርጋለች ሲሉ አክለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስምምነቱን ጥሰዋል ሲሉ ወቅሰዋል። ትራምፕ ደስተኛ ለመሆናቸው ነው የተናገሩት። በተለይም እስራኤል እንድትረጋጋ ትራምፕ ጠይቀዋል። ትራምፕ ኔዘርላንድስ ላይ በሚካሄደው የሰሜን አትላንቲክ ጦር ቃል ኪዳን ሀገራት የኔቶ ጉባኤ ላይ ለመገኘት ከማቅናታቸው በፊት ለጋዜጠኞች በሰጡት መግለጫ በሁለቱም ሀገራት ደስተኛ አይደለሁም ብለዋል። በተለይ በእስራኤል ደስተኛ አይደለሁም ያሉት ትራምፕ የኢራን ኒውክሌር አቅም ጠፍቷል ሲሉ ተናግረዋል። ቀደም ሲል ፕሬዚዳንት ትራምፕ እስራኤልም ሆነ ኢራን የተኩስ አቁም ስምምነቱን መጣሳቸውን ተናግረው ነበር። ይህን ይሁንና እስራኤል የተኩስ አቁሙን እስካልጣሰች ድረስ ኢራን እንደምታከብር ፕሬዝዳንቷ ተናግረዋል። ይህ በእንዲህ እንዳለ አሜሪካ በኢራን ኒኩሌር ተቋማት ላይ ጥቃት ከሰነዘረች በኋላ ኢራን ተቋሞቿን ለማደስ ቅድመ ዝግጅት ላይ መሆኗን አስታውቃለች። የኢራን የአቶሚክ ኃይል ድርጅት ኃላፊ በኢራን መንግስታዊ ቴሌቪዥን ባስተላለፉት መልእክት ሀገራቸው ጥቃት የደረሰባቸውን ተቋማት ስራ ለማስጀመር ቅድመ ዝግጅት ላይ ናት ብለዋል። ፕሬዝዳንት ትራምፕ በበኩላቸው የኢራን የኒውክሌር ተቋሞችን ፈጽሞ መልሰ አትገነባም ሲሉ ቀደም ብለው ተናግረው ነበረ። ዩናይትድ ስቴትስ እሁድ ለሰኞ አጥቢያ በኢራን ሶስት ግዙፍ የኒኩሊየር ኃይል ማበልጸጊያ ቦታን በከፍተኛ ቦምብ መደምሰሷ ይታወሳል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ ዲ ደብሊው በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት መሪዎች ዛሬ ኔዘርላንድ ውስጥ የሁለት ቀናት ጉባኤያቸውን ጀመሩ። የሰላሳ ሁለቱ አባል ሀገራት መሪዎች የጋራ ጸጥታና ደህንነትን ለሚጠብቀው ድርጅት ተጨማሪ ገንዘብ ለማዋጣት ይስማማሉ ተብሎ ይጠበቃል። ይሁንና ጉባኤተኞቹ ሊያወጡ የሚፈልጉት ወይም የሚችሉት የገንዘብ መጠን የድርጅቱ ዋና አባል የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንዲጨምር የሚፈልጉትን ያህል መሆኑ ብዙውን አጠራጥሯል። ጉባኤው የሚካሄደው የሩሲያና የዩክሬን ጦርነት ፍጻሜና የዋሽንግተን የወደፊት ሚና በግልጽ ባልታወቀበት ሁኔታ ላይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ በኔቶ ስብሰባ ላይ ሲገኙ የዛሬው ለመጀመሪያ ጊዜ ይሆናል። አዲሱ የኔቶ ዋና ጸሐፊ ማርክ ሩት ጉባኤውን ለመጀመሪያ ጊዜ ይመራሉ። ሩት ጉባኤው ከመጀመሩ በፊት በሰጡት መግለጫ አሜሪካ በኢራን ላይ የወሰደችው ጥቃት ዓለም አቀፍ ሕግን የጣሰ አይደለም ሲሉ ተናግረዋል። በእውነቱ አስፈላጊ በሆኑ ነገሮች ላይ እናተኩር። የኔ ትልቁ ፍርሃቴ ኢራን የኒውክሌር ጦር መሳሪያ ባለቤት መሆንና የኒክሌር ጦር መሳሪያን መጠቀም ላይ ነው ይህ ለእስራኤል እና ለመላው ቀጠናውን ብሎም ለሌሎች የዓለም ክፍሎች ማነቆ ይሆናል እና ለዚህ ነው ኔቶ ኢራን የኒክሌር ጦር መሳሪያ ባለቤት መሆን የለባትም የሚለው ይህ የኔቶ ቋሚ አቋም ነው ኢራን ኒክሌር ጦር መሳሪያ በእጇ መያዝ የለባትም ስለዚህ ዩናይትድ ስቴትስ ያደረገችው ነገር ከዓለም አቀፍ ህግ ጋር የሚቃረን ነው ብዬ አልስማማም የጀርመኑ መራሄ መንግስት ፍሬድሪክ ሜርስ አውሮፓ ካሁኑ በኋላ በአሜሪካ ደህንነት ጥበቃ ላይ መተማመን እንደማትችልና ስትራቴጂካዊ ነፃ ለመሆን ተጨማሪ መዋለ ነዋይ ማፍሰስ እንደሚኖርባት አስታወቁ። ሜርስ ትናንትና ሰኞ በርሊን ላይ በተካሄደው የኢንዱስትሪ ቀን ስነስርዓት ላይ ባደረጉት ንግግር አውሮፓ እስከዛሬ ለመከላከያ ስታወጣ የነበረው አነስተኛ ወጪ አነስተኛ ሆኖ አይቀጥልም ብለዋል። ቻንስለር ሜርስ የአውሮፓ ሀገራት ጥንካሬያቸውን እንዲጎል እንዲያጎለብቱና ድክመቶቻቸውን ቀስ በቀስ እንዲያስተካክሉ አሳስበዋል። ለዩክሬን የረጅም ጊዜ ድጋፍ አስፈላጊነትንም ቻንስለሩ አጽንዖት ሰጥተዋል። ጀርመን በመጪዎቹ አምስት ዓመታት የመከላከያ በጀቷን ወደ 3.5 በመቶ ከጠቅላላ የሀገር ውስጥ ምርት ወጪ ለማሳደግ ማቀዷን የመንግስት ምንጮችን ጠቅሶ የጀርመኑ የዜና ወኪል ዲፒኤ ዘግቧል። ከሩሲያ የሚደረሰውን የደህንነት ስጋት እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያላል ተቋ የአመቱ ለአስፈጻሚ ተቋማት የሚያጸድቀው የህዝብ ተወካዮች ምክር ቤት ብክነት በሚፈጽሙ ተቋማትና አመራሮች ላይ እርምጃ እንዲወስድ በማሳሰቢያ ጭምር ተጠይቋል። ዋና ኦዲተር መሰረት ዳምጤ ተቋማቸው የሂሳብ እና የስራ ክንውን ምርመራ አድርጎ ጉድለቶችን ለምክር ቤቱ ከማቅረብ በዘለለ ሌላ ስልጣን የሌለው መሆኑን ደጋግሞ ገልጸዋል። የተከበረው ምክር ቤት የሚያጸድቀውን በጀት በተቀመጡ አዋጆች ደንቦች መሰረት ሲቆጡ ሰጥቶ ለተከበረው ምክር ቤት ማቅረብ ነው። ሌላ ከመደበኛ ኦዲት የተለየውን ልዩ የኦዲት ምርመራ የሚያደርገው ይኸው ተቋም፣ በዚህም የሰዎችን ስም ጭምር ጠቅሶ እርምት እንዲወስዱ ለፍትህና የጸጥታ ተቋማት ውጤቱን የሚያቀርብበት ነው። እንደ ዋና ኦዲተሩ አገላለጽ ስራው በመርማሪዎች ላይ የሕይወት መስዋዕትነትን ጭምር የሚጠይቅ ነው። የሚደረገው ሰው ብቻ ሳይሆን ከኛ ከቆጣጣሪ ከምንላቸው ተቋሚዎች ጭምር ተግዳሮት ያለበት። ዋና ኦዲተር መሰረት ዳምጤ ይህ ስራቸው መርማሪዎችን ለእስር ምርመራ የሚደረግባቸው የግል ተቋማት ደግሞ ሽጉጥ ይዘው ጭምር ወደ መስሪያ ቤታቸው መሄድ ደረጃ ላይ መድረሳቸውንም ገልጸዋል። ለምሳሌ ለአንድ ማንሳት ተፈልገ ባለፈው ልዩ ኦዲት ጥያቄ ይጠየቃል። እኛ በሰራነው ስራ በነገራችን ላይ በማስረጃ የተደገፈ ስለሆነ ዋጃችን በግልጽ ተቀምጧል። ኦዲተር በሰራው ስራ ይጠየቃል። ባንሰራ ነው ስራ ገና አመተ ጥያቄ በጊዜ ለጊዜ አላደረሳችሁም ተብሎ ኦዲተሮቻችን ታስ ሌሎችም አሉ። ወደ ተቋማችን ሲመጡ ችግር ጭምር ይዘው ግን አንበገርም። በተግባር ሳያሳየም ማለት ነው። ስለዚህ ይህን በዚህ የዋና ኦዲተር መስሪያ ቤት ሪፖርት 21 ቢሊዮን ብር ክፍያ የተፈጸመባቸው በ11 ተቋማት ውስጥ ያሉ የ131 ፕሮጀክቶች የግንባታ ስራ ከአንድ ወር እስከ 11 ዓመት ድረስ መጓተታቸው በምርመራ ውጤት ማመልከቱን አስታውቋል። 36 ቢሊዮን ብር ያልተሰበሰበ ቀረጥና ታክስ መኖሩ በዚሁ በኦዲት ሪፖርቱ ተገልጿል። በሌላ በኩል የክፍያ መመሪያና ተመን ሳይኖር ክፍያ መፈጸም፣ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተሉ ግዢዎች ሰዎችን መፈጸም መኖሩም ለምክር ቤቱ ተገልጿል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ። የደቡብ ኢትዮጵያና የሲዳማ ክልል ነጋዴዎች በናፍጣ እጥረት ምክንያት የገቢና ወጪ ምርቶቻቸውን ማጓጓዝ እንዳልቻሉ አስታወቁ። ነጋዴዎቹ እንደሚሉት ናፍጣ ባለመኖሩ ወደ መሀል አገር የሚልኩት በተለይ አትክልትና ፍራፍሬ እየተበላሸባቸው ነው። የነዳጅ ማደያ ባለቤቶች በበኩላቸው የሚጠይቁትን ያክል ነዳጅ ዘይት እንደማያገኙ ገልጠዋል። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር ግን የነዳጅ እጥረት የለም። ሚኒስቴሩ ለነዳጅ እጥረቱ ስግብግብ ያላቸውን ነጋዴዎች ተጠያቂ አድርጓልም። የሐዋሳው ወኪላችን ሸዋንግዛ ወጋየሁ ዝርዝር ዘገባ ልኮልናል። አቶ ያሲን ረመዳን በደቡብ ኢትዮጵያና በሲዳማ ክልሎች በአስመጭና ላኪነት እንዲሁም በአትክልትና ፍራፍሬ አቅራቢነት ተሰማርተው እንደሚገኙ ይናገራሉ። የናፍታና የቤንዚን ምርት እጦት ስራቸውን እንዳስተጓጉለባቸው ለዶች በለ ገልጸዋል። ኤክስፖርት የጫኑ መኪኖች በወቅታቸው መድረስ አልቻሉም። ኢምፖርት የሚችሉ መኪኖች በወቅታቸው ወደ ሀገር ውስጥ መግባት አልቻሉም። ሀገር ውስጥ ያሉ በአጠቃላይ ተገጥተዋል። ለምሳሌ አሁን ምግብ የጫነ ሙዝ፣ አቮካዶ፣ ፓፓያ፣ ቲማቲም የጫነ መኪና ቲማቲም እኮ አንድ ቀን አደረ ማለት የሚቀጥለው ቀን በሰበሰ ማለት ነው። በሐዋሳ ከተማ የሚገኙ የነዳጅ ማደያዎች ለወትሮም ቢሆን የተሽከርካሪ ሰልፍ ተለይቷቸው አያውቅም። በተለይ ካለፉት ሶስት ቀናት ወዲህ ሰልፉ ብሶበት ነው የሚስተዋለው። ዶይቼ ቬለ በወረፋ ላይ እንዳሉ ያነጋገራቸው የእርሻ ትራክተር ሾፌር እናም የኢንዱስትሪ ግብዓቶችን አራክፈው የሚመለሱ የኬንያ የጭነት አሽከርካሪዎች በሁኔታው መማረራቸውን ተናግረዋል። እዛ ዘር ራሱ ተዘርቶ እኛን እየጠበቁ ነው። አደጋ ነው በዚህ ሰዓት። ወቅቱ ስለሆነ በጣም በጣም ከባድ ነው። መርር አርግቶ እንደ ከጅንካ ጀምሬ ወደ አዲስ አበባ ጉዞ በማድረግ ላይ ነው። ስለመግባት አልቻልኩም። ለዚህም በነዳጅ ምክንያት ነው ያደርኩትም። ፍሮም ኬንያ አይ ካም ዊዝ ማይ ዲዘል ናው አይ ዋንት ቱ ሃድ አናዘ ዲዘል ዊች ካን ክምልት ሚ ቱ ጎ ቱ ዘ ቦርደር። ከኬንያ እዚህ የሚያደርሰኝን ጋዝ ቀድቼን የመጣውት እዚህ ግን ተጨማሪ ቢያስፈልገኝም ላገኝ አልቻልኩም። የግድ እስከ ድንበር የሚያደርሰኝን መቅዳት ይኖርብኛል። ነገር ግን አስቸጋሪ ነው። ከጠዋት ጀምሮ ለረጅም ሰዓታት እየጠበቅኩ እገኛለሁ። from morning just waiting for the diesel ዶቼ ቬሌ የደቡብ ኢትዮጵያና የሲዳማ ክልል የስራ ኃላፊዎችን በጉዳዩ ላይ ለማነጋገር ያደረገው ጥረት ኃላፊዎቹን ማግኘት ባለመቻሉ ሊሳካ አልቻለም። አንድ ስማቸውና ድምፃቸው እንዲቀረጽ ያልፈለጉ የሐዋሳ ከተማ ነዳጅ ባለቤት ግን እጥረቱ ሊከሰት የቻለው አቅርቦቱን በጠየቅነው መጠን ማግኘት ባለመቻላችን ነው ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ በአገሪቱ ምንም አይነት የአቅርቦት እጥረት እንደሌለ አስታውቋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳውን ጎፌ የቤንዚንና የነጭ ናፍጣ አቅርቦት ችግር የለም። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያልሆነውን ገንዘብ ለመጋበስ የሚደረግ ሩጫ በመሆኑ ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። በሁሉም አዳያዎች ላይ ቁጥጥር የተደረገ ነው ያለው አሁን ላይ መንግስት ጥብቅ ክትትል እያደረገ እንደሚገኝ የተናገሩት ሚኒስትሩም በተለይ ስግብግብ ሲሉ የጠሯቸው አካላት ላይ እርምጃ እንደሚወሰድም በመግለጫቸው አሳስበዋል። አቅርቦት ችግር አይደለም በመላ አገሪቱ ደረጃ ባለፉት 11 ወራትም 3.9 ቢሊዮን ነው አምና ተመሳሳይ ወቅት የቀረበው። ዘንድሮ 4.2 ቢሊዮን ሊትር ማቅረብ ተችሏል። ምርት እያቀረበ ነው መንግስት። ነገር ግን በመስገብገብና ይሄ ነገር ቢመጣ በንፋስ አመጣሽ ገንዘብ አግኝቼ ከብራለሁ የሚሉ አካላት ከድርጊታቸው እንዲቆጠቡ ጠበቅ ያለ ማሳሰቢያ መስጠት ፈልጋለሁ። ይህን ተላልፎ የሚገኝ ማንም ሆነ ማን ማደያ፣ ኩባንያ፣ ትራንስፖርት አጓጓዥ ላይ አዋጁ በሚደነግገው አግባብ ያለምንም ቅድመ ሁኔታ እርምጃ የምንወስድና መውሰድ የጀመርነው መሆኑን በኢትዮጵያና በኤርትራ መካከል በዛላንበሳ በኩል ያለው ድንበር መከፈቱ ለሕዝቡ ደስታ ቢሰጥም በመንግስታት ደረጃ እውቅና የተሰጠው አለመሆኑና ፖለቲካዊ አንድምታው ጥያቄ አጭሯል። ስለ ጉዳዩ ማብራሪያ እንዲሰጠን የሰብአዊ መብት ተሟጋችና የማህበራዊ ሚዲያ አንቄ ፍጹም ብርሃንን ጠይቀናል። ታይሚንጉም ሁኔታውም ትንሽ የሚከረክር ነገር አለው። በኢትዮጵያና በኤርትራ መንግስታት ያለውን ፍጥጫ ሁሉም ሰው የሚያውቀው ነው ብዬ አስባለሁ። በዚህ ተመሳሳይ ደግሞ የህወሀትና የፌዴራል መንግስት ያላቸው ቅራኔ ሁሉም ኢትዮጵያ ይረዳዋል ብዬ አስባለሁ እና አሁን ሁኔታው በዚህ እየቀጠለ እንዳለ ነው። የኤርትራና የትግራይ ድንበር እንደተከፈተ እየሰማን ያለ ነው። አን ኦፊሻል የሆነ ወይም ደግሞ በግለሰቦች ምንም አይነት እውቅና በሌለው ዲፕሎማቲክ እውቅና በሌለው መንገድ ነው እየተከፈተ ያለው ያው እንደሚታወቀው፣ ሰላም የሚጠላ ሰው የለም። ድንበር አካባቢ የነበረው ህዝብ ለዘመናት ተለያይቶ መኖሯል። ከዚህ በፊትም ዘላቂ ያልሆነ ሰላም ተፈጥሮ ነበረ። እንደሚታወቀው በፌዴራል መንግስት እና በኤርትራ መንግስት ዘላቂ አልነበረም። እሱም ትንሽ ተስፋ ሰጥቶ ነው የጠፋው። አሁን ደግሞ የመጣ ያለው ነገር ሰላሙ የሚፈልግ ህዝብ እንዳለ የታወቀ ነው። ለዘመናት የተለያየ የአንድ ቤተሰብ ህዝብ ነው፣ በኤርትራና በኢትዮጵያ በትግራይ አካባቢ የነበረው ማለት ነው። ግን እንደዚህ ሆኖ ያለ ያለውን የ- ሰላም መደፍረስ እስፔሻሊ በኢትዮጵያና በኤርትራ መንግስት እንዲሁም በቲፒኤልኤፍና በብልጽግና ያለው መቃቃር ተጋግሎ በቀጠለበት ሁኔታ ስለሆነ የዚህ የሰላሙ ሁኔታ አላማ ምን እንደሆነ ግልጽ ላይሆን ይችላል። ለአብዛኛው ህብረተሰብ ሊዞት ይመጣ የሚችል መዘዝ ሊኖር ይችላል። ይሄ ኦቪየስ ነው በጣም ምክንያቱም እንደሚታወቀው የፌደራል መንግስት እውቅና ባልሰጠው ምንም አይነት ዲፕሎማቲክ እውቅና በሌለው መንገድ ነው እየተፈጸመ ያለው። ይሄን ነገር በትግራይ ቲፒኤልኤፍ እና በሻቢያ መንግስታት በኩል ያለው ስምምነት ምን እንደሆነ ግልጽ አይደለም። እየተከፈተ ያለው ድንበር በኢትዮጵያ ፌዴራል መንግስት እውቅና የለውም። ሊፈጠር የሚችለው ነገር ትንሽ ውስብስብ ያለ ሊሆን ይችላል ብዬ አስባለሁ። በማህበራዊ ሚዲያ ላይ ተጽዕኖ በሚፈጥሩ ሰዎች እየተገፋ ያለ ነገርም ይመስላልና፣ በሁለት ሀገራት መካከል ለአመታት ተዘግቶ የነበረ ድንበር ሲከፈት የሆነ አይነት ይፋዊ መንግስታዊ መዋቅር ያለው ነገር ይፈልጋልና፣ ይህ አለመሆኑ አስተማማኝነቱ ላይ ጥርጣሬ አያጭርም ወይ? አዎ፣ አስተማማኝነቱ በእርግጠኝነት ያው ጥርጣሬ ያጭራል። ምክንያቱም ሁለቱም ሀገራት መንግስታት በመንግስት ደረጃ እውቅና ሰጥተውት የሚደረግ ነገር አይደለም። ኢቨን በኤርትራ መንግስትም በመንግስት ደረጃ እውቅና የተሰጠው አይደለም። ይሄ የሚያሳየው ኦፊሻሊ የሁለት ድርጅቶች አካላት ናቸው እየፈጸሙት ያሉት። ይህንን ግንኙነት እውቅና የሌለው ከመሆኑ የተነሳ ሌላ የባሰ ስጋት ሊፈጥር የሚችልበት ሁኔታም አለ። ከዚህ በፊት እያየነው የነበረውን የኤርትራ መንግስትና የኢትዮጵያ መንግስት ዲፕሎማቲክ መቆራረጥ ሰጥጫ ስፔሻሊ የኢትዮጵያ መንግስት በቀይ ባህር ላይ ያለው አቋም ግልጽ እያደረገ በሄደበት ሁኔታ ይሄ ነገር የሚፈጠረው ምናልባት ጦርነት ይዞ ሊመጣ ይችላል የሚል ጥርጣሬ አለ በህዝቡ ዘንድ። አሁን የነዚህ ሁለቱ አንኦፊሻል የሆነ ግንኙነት ይዞት ሊመጣ የሚችል መዘዝ ሊኖር ይችላል በፌዴራል መንግስትም በዓለም ደረጃም በዲፕሎማቲክ ኮሚኒቲ ምንም አይነት ብለሲንግ የሌለው ወይም እውቅና የሌለው ተግባር ስለሆነ ይሄንን ሁኔታ ምናልባት አደጋም ይዞ ሊመጣ የሚችል አጋጣሚ ይኖራል ብዬ አስባለሁ። ከወራት በፊት በህወሀት ውስጥ ክፍፍል ሲፈጠር አንደኛው ወገን ከኤርትራ መንግስት ጋር ያለፌ የፌደራል መንግስት እውቅና ግንኙነቶች ተጀምረዋል ብሎ ይከስ ነበረ። የጦርነት ስጋቶችም እንደነበሩ በግልጽ ይነገር ነበረ እና ይሄ ሁሉ እየተንከባለለ የመጣ ሳለ ከዛ ድንገት ደግሞ ወደ ድንበር መከፈትና የህዝብ ለህዝብ ግንኙነት ተደርጓል ወደሚለው መጣ እና ለምን አሁን የሚለውን ጥያቄ አንተ እንዴት ነው የምትረዳው? ያለኝ ግምት ነው መናገር የሚችለው። ኦፊሻል የሆነ ነገር ስለሌለ ቴሌፍም ኦፊሻ የተናገሩት ነገር የለም። በሻቢያ በኩልም የተናገሩት ነገር የለም። ግምት ነው ሊሆን የሚችለው፣ አሁን ከታች ያለው የሁለቱም አካላት መዋቅር ነው ይህንን ነገር እየፈጸመ ያለው እና አሁን ለምን የሚለው በእኔ ግምት ሻቢያና ህወሀት አሁን ከፌዴራል መንግስት ጋር ቅራኔ ውስጥ ላይ ነው ያሉት። እነዚህ ሁለቱም አካላት ራሳቸውን ሴብ ማድረግ ይፈልጋሉ። ነገር ከፌዴራል መንግስት ሊመጣ የሚችል ምንም አይነት ተቃርኖ ዲፈንድ ማድረግ ይፈልጋሉ አብረው ወይም ደግሞ የኤርትራ መንግስት የኤርትራ አጠቃላይ እንደ ኤርትራ እንደ ሀገር ሊቃጣባት የሚችለው ወረራ ሊሆን ይችላል ወይም ጦርነት ዲፈንድ ሊያደርግላት የሚችል ኦን ግራውንድ እስፔሻሊ ትግራይ ላይ ትግራይ ነው አብዛኛው የኤርትራ ድንበር የሚያካልለው ትግራይ ላይ ዲፈንድ ሊያደርግላት የሚችል አንድ ሀይል የሚፈልጉ ይመስለኛል በኤርትራ በኩል ስለዚህ በሁለቱም በኩል አንድ አይነት አደጋ ስለተጋረጠባቸው አንድ ሆኖ መመከት የሚፈልጉበት ሁኔታ ነው ያለው እንጂ ከኤርትራና የሻዕቢያና ቲፒኤልፍ እንደምናውቀው በታሪክ ምንም አይነት የሆነ ተስማምቶበት የሚያውቁ ሻ ኢትዮጵያ ላይ ተስማምቶበት የሚያውቁ አንድ ነጥብ የለም ለእኔ የሚመስለኝ ይህን ነው ሊያደርጉት የሚፈልጉት የሁለታቸው አንድ ጠላት ስለመጣባቸው ነው ብዬ አስባለሁ ይህንን ታዲያ የፌዴራል መንግስት በእርግጥ አሁን ላይ የፌዴራል መንግስት ስለ ድንበሩ መከፈት ያለው ነገር የለም ነገር ግን በጊዜ ሂደት እንደ ስጋት ሊያይበት የሚችል እድል አለ ብለ ታስባለህ? በጊዜ ሂደት ሳይሆን አሁንም እንደ ስጋት የሚያስብበት አጋጣሚ አለ። መግለጫዎች እያወጡ ነው እየወጣ ነው፣ ከፌዴራል መንግስት፣ ከመከላከያ ሚኒስቴር። ከዚህ በፊትም የተለያዩ የፌዴራል መንግስት ከፍተኛ ባለስልጣናት በተለያየ አጋጣሚ ትግራይ ውስጥ የሻዕቢያ ኢንቮልቭመንት እንዳለ እና ይህንን ነገር ደግሞ መቆም እንዳለበት ሲናገሩ ቆይተዋል። ይሄ በተለያየ መንገድ የሰማነው ነገር ነው እና በፌዴራል መንግስት ሊኖር የሚችል ነገር ሊኖራል በእርግጠኝነት ሊኖር የሚችለው ነገር አለ ብዬ አስባለሁ። የፌደራል መንግስት ሚስ ካልኩሌሽን ሊሆን ይችላል፣ ወይም ደግሞ ኤግዛክትሊ እየተፈጠረ ያለውን ነገር በተረጋገጠ ኢንፎርሜሽን አጥንተው ሊወስዱት የሚችል እርምጃ ሊኖር ይችላል። ይሄ የመንግስት የፌደራል መንግስት ውሳኔ ነው። ግን በእርግጠኝነት እውቅና እንዳላቸው ይሄንን ነገር የኤርትራ መንግስት እጅ እንዳስገባበት በተለያዩ አጋጣሚ የፌደራል መንግስት ባለስልጣናት ሲናገሩ እንደነበር አውቃለሁ። በአምባሳደር ዲና በተጻፈ ጽሁፍ ላይ የኤርትራ ወታደሮች የኢትዮጵያን ድንበር አልፈው ሰው ዘልቀው እንደሚገኙ እናውቃለን አይነት አንድምታ ያለው ወይም ለዛ እውቅና የሚሰጥ ስቴትመንት ሲባል ነበረ ና ከዚህ ቀደምም ይባል የነበረ ነገር ነው። ይፋዊ በሆነ መንገድ ማረጋገጫ ባያገኝም ና በአንድ በኩል የኤርትራ ወታደሮች የኢትዮጵያ ድንበርን አልፈው በኢትዮጵያ ድንበር ውስጥ ነው ያሉት የሚል ነገር ይነሳል። በሌላ በኩል ደግሞ አይ በሁለቱ ህዝቦች መካከል የነበረውን ድንበሩን ከፍተን ህዝቡን አገናኝተነዋል የሚልም ነገር ይነሳል ና ከዚህ ቀደም ይነሱ ከነበሩ ክሶችም አንጻር ይሄንን ስናየው ሁለቱ ነገር ነገሮች የሚቃረኑ ወይም የሚጋጩ አይደሉም ወይ? ኤርትራ መንግስት ትግራይ መሬት ላይ አለ። ይሄ በተለያየ መንገድ ማረጋገጥ ይቻላል። ብዙ የያዛቸው ቀበሌዎች አሉ የኤርትራ ሰራዊት ከዚህ በፊትም የአምባሳደር ዲና በዛን ጊዜ ለምን እንደሆነ ወይም የራሳቸው ምክንያት ሊኖራቸው ይችላል። የኤርትራ መንግስት ትግራይ ጦርነት ከተከፈተ ጀምሮ ያለቀቃቸው ቦታዎች ነበሩ። አምባሳደር ዲና ሙፍቲ ለምን ይህንን ኢሹ ዛሬ ሊያነሱት እንደፈለጉ ግልጽ አይደለም። ለኔ ግን እስካሁን ድረስ የኤርትራ መንግስት በምስራቃዊ ዞን፣ በሴንትራል ዞን፣ በማዕከላዊ ዞን እና በሰሜን ምዕራብ ዞን የትግራይ አካባቢዎች ብዙ ቀበሌዎችን ተቆጣጥሮ ነው የሚገኘው። ለዚህ ነው ደግሞ ይህንን ድንበር ተከፍቷል ወይም ሪኦፕኒንግ የሚባለው የድንበር ላይ አካባቢ ያሉ ሰዎች የሚያደርጉትን ግንኙነት ዘላቂ ላይሆን ይችላል። ከውስጡ የሆነ ነገር የተደገሰበት ነገር እንዳለ ማሳያዎች አሉት ብዬ የማምነው ማለት ነው። ሰላሙ ሙሉ አደለም። የተለያዩ አካባቢዎች፣ የተለያዩ ቀበሌዎች እስቲል አሁንም በኤርትራ ሰራዊት ቁጥጥር ስር ላይ ነው ያሉት። በተለያየ መንገድ ማረጋገጥ ይቻላል ይሄንን። እና የእኔ ሀሳብ ለምን አሁን ሆነ ነው። በሁለቱም ሳይድ ለምን አሁን ሆነ ነው። ይሄ ደግሞ ግልጽ የሚያደርገው በፌዴራል መንግስት እና በቲፒኤልኤፍ በኩል ያለው ሰጥ ገባ እንዲሁም ፌደራል መንግስትና የኤርትራ መንግስት ላይ ያለው ፍጥጫ የሚያሳይ ነው፣ መካረርም የሚያሳይ ነው። ህዝቡ ግን እስካሁን ድረስ እዚህ ግባ የሚባል ሰላም አላገኘም፣ የሚረባ ወይም ደግሞ ዘላቂ ሰላም አላገኘም። ሶ ፓክቱ ይሄ ነው። ይሄ ሆኖ ሳለ ግን በመንግስታት ደረጃ እየተደረገ ያለውን ነገር አሁን እያየ ነው ያለው ፌክ